ዛሬ በተናገረው አነጋገር ላይ ልብ ብላችሁ ይሁ ማለት ነው። ከባቹ በሌላ ነገር እንዳትረጉሙ። ሌሎችን እህቴ ባለ ባንዲራዋ አንድ ላቋርጥሽ፣ እና ውዴ በመጀመሪያ እስካሁን አይተሻላቅም እንኳን ደህና

እና እኔ ለባለባንዲራዋ ለማለስ ህፃን አይደለንም። ስነ ስርዓት ያዙ፣ አትበይ አንዴ ሙት አርጉ ነው የሚባለው አማርኛ ስነ ስርዓት በቃ እሺ፣ ተዩ ነው የሚውትል። አድርጋ ምን አጠፋች? የባንድራዋ ምን እኔ አጥፍተሽ ነገር አትለቃቅም። አጥፍተሻል አይደለም። እያወራን ያለን አሁን፣ ቅድም አንቺ ስታወራ የነበረው ሌላ አይዲያ እንዳይመጣ ላወራ ነበረ። በመሃል ገብተው እኔን እንደ ነገረኛ ሊያደርጉ የሞከሩ ከአንቺ ጋራ ሶቾቸዋለሁ ወግሽን ቀጥ የሚወጣ ያደርጋለሁ። በስለ ይቅርታ ግን ማለት ነው ስሜትሽ ይቋረጥ እንዳለል ስሜትሽ ገና አንቺ ስንቴ ከተቋረጠ እኮ ያው ፈታይ ማለት ነው ሰውየው። ለማንኛው አረ ዘርሽ ነሽ። ሚዲያ ላይ ነች ታይ እናንዳንድ ብዙ ልጆች ተጨነቀዋል። ከታች አትቀልድ። የሚገባ ሰው ስራ አለብኝ። አውሩ ወርቅዬ፣ አውሪ፣ አውሪ ለምን ሌላ የሚገቡትን ይኸውላችሁ ሁላችሁ ማለት ነው፣ ዛሬ የዛሬ ቪዲዮ ምንም ማስረዳትም ምንም ማድረግም አይቻልም። አደራችሁ፣ አሁንም እያንዳንዱ ጥንቃቄ አርጉ። የምትጽፉት ኮሜንት የምታመጡት እዚህ ጋር ጠዋትም ተናግረናል፣ እስከ ጥግ ነው የምንሄደው፣ እስከ ጥግ። እና ጥያቄ የሆነችባችሁ ቦታ ካለ ኑ አንድ ቁጥር ጻፉና ግቡ፣ ግን እንዳትሳደቡ ብሩኬም ሀይሚም አንድ ናቸው። ነገም ከነጎዳም አንድ ስለሆኑ እነዚህ ልጆች እናጣጥላችሁ፣ ብሩኬን የእኛ ጀግና ወይኔ ሀይሚዬ ተጎዳሽ የምንባል ነገር የለም። ስለዚህ እዚህ ጋር መግባት ደግሞ የምትመጡት ወይም ብሩኬን ሰድባችሁ ወይም ደግሞ ሀይሚን እንድትሳደቡ አይደለም። አዳዲስ ልጆች እየነገርኳችሁ ነው። ሁለቱንም አንድ አድጋችሁ ጥያቄ የሆናችሁ ብቻ ነው የምጠይቁን አስገባችኋለሁ ማለት ነው ከይቅርታ ጋር

ባላችሁ ወዳላችሁ ሀገር ሰላማችሁ ግዝት ይበልልኝ። መጀመሪያ ማለት ነው። በጨረቃ ፋሚሊ ምክንያት እኔ ብዙ ሰው ነኝ የተዋወቁት፣ ግን ላይፍ ላይ ለመግባት ለመጀመሪያ ጊዜ ነው ማለት ነው። ላይፍ ገብቼ አላውቅም በሆነ ምክንያት አለ። ግን አሁን የእነ ጨረቃዎችን ስለጨነቀን ነው እንጂ ስትጨቃጨቁ፣ ስታውሩ ምናምን ዝም ብዬ የሰማው ነበረ ታችሁኛ እና የሆነ ነገር ልበል ቦታ ካላስኩት ይኸውልሽ የምትዩ ነገር መጀመሪያ ላስረዳሽ፣ ወይም ቡዱኬን አይ፣ የሚወክለሽ ቡዱኬ መናገር አትችይም። እኔም እኔም የሆነ አይታ እ ጽፌ ነበር የማንም ወገን ባንሆን ጥሩ ነው ምናምን ብዬ ጽፌ ላ ጽፍያችን እኛ አማርኛ ደግሞ ባላ ይገባቸው ይችላል። እኔ አማርኛ ብዙ አልችልም፣ ኤርትራዊ ነኝ እና ግን እሞክራለሁ። እሺ ግን ምን ልበል ፈልጌ መሰላችሁ፣ በዛሬ ቪዲዮ ወይም ደግሞ ባለፈ ቪዲዮ ምናምን ሳይሆን እኛ ማለት እኛ መሆን ያለብን ለነሱ፣ ምክንያቱም ለነሱ ያለን ፍቅር ሁላችን እናውቃለን ማለት ነው። ቢያስቀዩ ምንም ለእኛ ቢያስቀዩ ምንም እንወዳቸዋለን፣ ክፉ ቢናገሩም እንወዳቸዋለን። ምን እንደሆነ አላውቅም ማለት ነው። እኔ በደምብ ግርም ይለኝ በቃ ትምህርት እንኳን መሆን አልችልም። በሀሳቤ ድንገት የተመጡትኛል አሁን ማለት ነው። ዋናው ነጥብ ሊመጣ የምንመስላችሁ ወገን የማንም ወገን መሆን ጥሩ አይደለም ለእኛም ማለት ነው። ምክንያቱም በዚህ በእነሱ ምክንያት ወይም ደግሞ እኛ ያለንበት ሲጀመር ማለት ነው የምንበዘው ስደት ላይ ነን አይደል? አንድ አንድ የታደላችሁ በሀገራችን ልትኖር ትችላላችሁ። የምንበዘው ግን ስደት ላይ ነን። ስደት ላይ ሆነን ሳናውቅ ሳንተዋወቅ

አንዱ በእልህ በጸብ እኮ ጥሩ ነገር አይፈጠርም። በጸብ መሀል ጥሩ ነገር ማውራት እኮ አይቻልም። ስለዚህ ስትፋቀር ደግሞ መጣላት ግድ ነው። ማትጣላ ከሆንክ ከሆን አትፋቀርም ማለት ነው። ምክንያቱም አንዱ ለአንዱ እየታገሰ ነው የሚኖረው ማለት ነው እንጂ ናጽነት የለም ማለት ነው። በፍቅር መሀል ጸብ ከሌለ ናጽነት የለም ማለትው። ስለዚህ እነዚህ ልጆች ስንት ጊዜ ተጣልተዋል ከዚህ በፊት ማለት ነው። ስለዚህ ግን ታርቀዋል። መጨረሻ ላይ ግን ማን ነው መሀል የሚቀረው መሰላችሁ? እኛ ነው መሀል የምንቀረው። ለእነሱም ጥሩ አይደለም ማለት ነው። ስለዚህ መከፋፈል ለእኛ ጥሩ አይደለም። እነሱም ብሩክ የሚያደርገው መጀመሪያ ያደረገው ነገር ጥሩ አይደለም፣ ሀይምን ያደረገችው ነገር ጥሩ አይደለም። ሁለቱም እልህ ላይ ተያይዘው እንጂ ስለማይዋደዱ ከልባቸው ስለተወጣጡ አይደለም። ገብታችኋል? ያልኩት በልመና በእያዳምጥ ምክንያት ነው። አዎ እሺ ይቅርታ እሺ በእልህ ምክንያት ነው እነዚህ ልጆች የተራራቁት እንጂ ውስጣቸው ጥል የለም። ምንም ጥል የለን ማለት እኛ እንደምናስቡ አይደለም ማለት ነው። አንዳንድ ሰዎች ደግሞ አሉት ስለ እንትን ስለ ስጦታ ምናምን የሚያሳስበን ሰዎች አለን አለን ማለት ነው። ጡር አይደለም ስለ ስጦታ የሚያሳስበን። ዋናው ነገር ምንድን ነው? እንትነ ፍቅር ነው። ፍቅር ከሌለ ገንዘብ ወርቅ ስጦታ ምናምን ሁሉ የሚገዛ ሊጠፋን ይመጣል። ዋናው ነገር ፍቅር። ፍቅራችሁ ሲጠፋ ነው እኛ የምንጎደው፣ እንጂ ስጦታችሁ ሲጠፋ ስጦታችሁ ሲመለስ እንትን ነው የሚሆነው። ስለዚህ ማለት ነው። ትላንት ምን ብለዋል ነበር? ፍጼ አየርታችኋል ከሆን ለአንድ ሰው ክፉ ነው እንደዛ ሆነ እንደዛ ለምን ታደርጋለህ? ለምንድን ነው እንደዛ አንተ እንደዛ ነው ካልከው ያን ማንነት ያልነበረው ማንነት ነው የሚላበሰው ማለት ነው። እሱ ነው የሚይዘው። ስለዚህ የብሩኬ ወገን ሳንሆን የሃይምን ወገን ሳንሆን እኛ ለፍቅር ብንሰብክ አንድነት ውስጥ እኛ መሀልም አንድነት ቢኖር ጥሩ ነበር። ምክንያቱም ይታረቁልን ብለን ወይም ደግሞ እነሱ የሚታረቁልት ሌላ ሀሳብ አምጥተን እኛ እኮ እንበዛለን ከነሱ ማለት ነው። እነሱ እኮ ለአንድ ለአንድ ናቸው የተባለው ነው የሚነስ የሚሰሙት እንጂ ምንም ማድረግ አልችሉም። እኛ ግን ማለት እንደዛ ተሰብስበን ምንም ማድረግ ይቻላል። ምንም ብንላቸው ነው ምን ብንመክራቸው ነው እንደዛ አንድነታቸው የሚመጣ ፍቅራቸው የሚመለስ ብንል እንጂ የአንድ የአንድ ወገን ሆነን ወይም ደሞ ስለ ስጦታ እያሳሰበን ስለምንም ነገር እያሳሰበን ምንም ነገር እኔ ማን እንዳለ እንደዛ አላቅም፣ ግን የሆነ ሰው ማለት ነው የሆነ ነገር ሲባል ሲሰማው ነው እንደዛ የሚሆነው ማለት ነው ብሩኬን ስለተሰማው ነው ዛሬ እንደዛ የሆነው ማለት ነው ሃይሚን ትላንት እንደዛ ያደረገችው ስለተሰማ። እኛ ብንላቸው ነገር ነው ከአፋችን ቢንወጥ የሚወጣ ነገር ነው ማለት ነው እንጂ እነሱ እልህ ተያይዞ እንጂ ውስጣቸው ጥል የለም። ከውስጣቸው አልተወጣጡም። በቃ ገና ፍቅራቸው አለ ማለት ነው። ስለዚህ ማይዋደድ ሰው እንደዛ አይደለም። ውስጡ ፍቅር የሌለው ሰው እንደዛ አይደለም። ይቅርታ አስረዘምኩት። አማርኛዬ ደግሞ ላይገባችሁ ይችላል። ይቅርታ። አሁን ቦታ ልትላችሁ ልትዋላችሁ። እሺ ሰሙ በጣም በጣም እናመሰግናለን። ክበሪልን ሁሉ ነው ያስተላለፋችሁ፣ እናመሰግናለን። ከታች ልክ እንደ ሰሙ አዲስ የሆናችሁ ልክ እንደ ሰሙ አንዱን እኛ አንድ የሚያደርገን የምታወሩ ማውራት የምትፈልጉ ወይም ደግሞ ጥያቄ ካላችሁ ለመልስ አለን። ለመግባት የምትፈልጉ ግቡ፣ ችግር የለውም። ኑ እና ተጫወቱ መግባት የምትፈልጉ ካላችሁ አንድ ቁጥር ጻፉ። ዛራ ማስረዳት ዛራ ዛራ የለችም። መግባት የምትፈልጉ ካላችሁ ምን? ወይዬ ወይዬ ጨረሳችሁ? እህታችን ስታወራ እየሰማሁት ነበር። ደድ አይ ዘግናናት እና ዛሪዬ ወይ አሁን አሁን የመጣችሁ ልጅ ማለት ነው። ያው እኛ ዩቱበር ነን። ዩቱብ ላይ እንደምትወጡ ደግሞ እያወቃችሁ እሺ። ዩቱበር ነን። አዲስ ነይ ብለሽ አለ። እናመሰግናለን። ዩቱብ አለ አውቀሽ አይደለም ማለት ምን አለ መሰለሽ፣ እኛ እዚህ ጋር ማለት ነው ከመጀመሪያ ጀምሮ እያወራን ያለነው መልካም ነገር ነው። ጥሩ ነገር ነው የምናወራው። እኛ ጥሩ ነገር አውርተን ዩቲዩበሮች ደግሞ የእኛን ድምፅ ፖስተው እነሱ ከተጠቀሙ እኛ እንደተጠቀምነው ነው የሚቆጠረው። እነሱ የሚጠቀሙ ከእኛም አፍ ከእኛም አንደበት ጥሩ ነገር ነው የሚወጣው። እኛም እዛ ጋር ማስተካከል ያለብን እናስተካክላል። እነሱን እነሱም በእኛ ንግግር የሚማሩ ከሆነ የሚለወጡ ከሆነ በጣም ደስ ይለናል በበኩሌ። እና ማውራት አሁን ስለምንድን ነው የምናወራው? ይኸውልሽ፣ ዛሬ ሄድዬ ሀሳቡን እንትና ዘግታለች። አሁን ሳሙ ዘግታለች፣ የድንግል ማርያም ልጅ ይኸውልሽ። ትልጅን አቃታለ። እና ሀሳቡን የዘጋችው ሀሳቡን የዘጋ ነበረኝ ግን አልቻልኩም

ከታችሁ ናችሁ ደግሞ ዩቲበሮች ደግሞ የእኛን ድምጽ ቀርታችሁ ጥሩ ነገር የሚለውን አስገብታችሁ መጥፎ የሚለውን ቆርጣችሁ እንትን ትሉናላችሁ። አይመስላችሁም? ትንሽ ጠብቁ እስከሚመጡ ድረስ እና እናብራራለን ብዬ አስባለሁ። የእኔ አስተሳሰብ ነው። የእናንተም ካለ ተናገሩ። ኦቢስ ተናገሪ። ሌላም ደግሞ ማናት አላሚዬ አላሚዬ እየሳብኩ ነበር። ቁርአን ቆራን ያረሱ ልጅ ማለት ነው። እየሳብኩሽ ነበር እና ነው ግቡ። ሁላችሁ እንዳትረበሹ፣ ምንም ነገር የለም። እነሱ በቀላሉ አይደለም ተገናኙት። በቀላሉ አይደለም እነሱ እንደዚህ የሚያደርጉት ዛሬ ቪዲዮ ማስረዳት አይጠበቅብንም፣ አይጠበቅም ብዬ ግን ደግሞ አንዳንድ ነገር አንዳንድ ቦታ አለኛ ማ የምናወራው በኋላ የምንመካከራቸው ቦታ አሉን። እነሱን ደግሞ ይምጡና እንመካከራቸዋለን። የእኛ ልጆች ይሰብሰቡ እና ግን ደግሞ ጥያቄ የሆነባችሁ ካላችሁ ኖ፣ ግቡ ተጫወቱ፣ ፋወሉ ዲኒ ፋ